ጤና ይስጥልኝ። ዜና እናሰማለን። በቅድሚያ ማለስተ ዜና፣ ኢትዮጵያ ታሪካዊ ቅርሶቿን አስመለሰች። እስራኤል በጋዛ ላይ እያደረሰች ያለችው ጥቃት ተባብሶ ቀጠለ ተባለ። የአማራ ክልል የትጥቅ እንቅስቃሴ ከተቀሰቀሰ ጀምሮ በርካታ ሴቶች መደፈራቸውን ቢቢሲ ዘገበ። ዜናውን በዝርዝር እናሰማለን። ኢትዮጵያ ታሪካዊ ቅርሶቿን አስመለሰች። ከአንድ ዓመት አመት በላይ በአንድ ጀርመናዊ ቤተሰብ ተይዘው የነበሩ ከአስር በላይ ቅርሶች ወደ ኢትዮጵያ ተመለሱ። እስራኤል በጋዛ ሰጽ በፈጸመችው ጥቃት በትንሹ 25 ፍልስጤማን መገደላቸውን በሐማስ የሚመራው የጋዛ ጤና ሚኒስቴር አስታወቀ። የአማራ ክልል የትት እንቅስቃሴ ከተቀሰቀሰ ጀምሮ በርካታ ሴቶች መደፈራቸውን ቢቢሲ አረጋገጠ። በቢቢሲ ያሰባሰበው መረጃ ከሐምሌ 2015 እስከ ግንቦት 2017 ዓ ም ድረስ ከ8 እስከ 65 እድሜ ያላቸው በሺዎች የሚቆጠሩ ሰዎች ያስገድዶ መድፈር ጥቃት እንደደረሰባቸው ያመላክታል። በማህበራዊና ስነልቦናዊ ቀውስ የመድፈሩ ጥቃት ማህበራዊና ስነ ልቦናዊ ቀውስ ማስከተል የቢቢሲ የናይሮቢ ጋዜጠኞች ዘገባ አመላክተዋል። ዜናዎች እነዚህ ነበሩ። ስለምትከታተሉን እና ላይክ ሼር እያደረጋችሁ ሌሎች ስለምታደርሱ እናመሰግናል።